ነገሬ ነኝ፣ እንዴት ናችሁልኝ? ሰላም ብያለው። እግዚአብሔር ይመስገን። ራስን ውን ነው ራስን ፈልገህ አግኝ። እኔም ራሴን ፈልጌ ራሴን ፈልጌ ነጋዴ ነኝ፣ ነጋዴ መሆን እችላለው ብዬ ራሴን ፈልጌ አግኝቻለሁ። ና ራሳችሁን። አመሰግናለው። አሁን እዚህ ጋር ብርጣሉ ትባላለች ብርጣሉ አረንጓዴ ቢጫ ቀይ የለበሰች ብርጣሉ፣ እያችኋት እንዴት እንደምታምር የኔ ብርጣሉ እንዴት እንደምታምር ቀሚሴን እያስታወቀችልኝ ነው እንዴት እንደሚያምር አረንጓዴ ቢጫ ቀይ ታረግና የኔ ብርጣሉ በር፣ ኦኬ።

ሴት እንደምታምር የኔ ብርጣሉ አያችሁት፣ እንዴት እንደምታምር አትጠይቁኝ። ማይ ብርጣሉ ክርከ ነው። ዌልካም ጋይስ ለመጣችሁ በጣም አመሰግናለሁ። ብርጣኑን ላይክ እያደረጋችሽ አማን ነው። ዌልካም እንኳን ወደ አሜን ሀገሬ ቤት መጣችሁ። ሺ ብር ጣሉ ትባላለች። እንግዲህ አረንጓዴ፣ ቢጫ፣ ቀይ ምን የመሰለ ቀሚስ ለብሳ እያስታወቀችልኝ ነው። እናንተ ደግሞ ከፈለጋችሁ አሜን ሀገሪቱ ላይ ይህንን ኦርድር ማድረግ ትችላላችሁ። አይሆብ በደንብ ይታያል። ደስ ላርገው ያችሁት እንዴት እንደሚያምር አረንጓዴ፣ ቢጫ፣ ቀይ ቀሚስ ብርጣሉ ዞር እያልሽ አሳያችሁ እያችሁ እንዴት እንደሚያምር ጥላቅድ ጋይስ፣ ስትገቡ ላይክ እያረጋችሁ ግቡሽን ስትገቡ ላይክ እያረጋችሁ ግቡ። ሹልቅ ብላችሁ አትዩሽ በጣም አመሰግናለሁ ስለመጣችሁ። ለማንኛውም እስኪ በስነስርዓት ቁሚ አንቺ። ቴንክ ዩ፣ ጋይስ ላክ ስላረጋችሁልኝ በጣም አመሰግናለሁ። እና የኔ ብርጣሉ የኔ ሞዴል ነች፣ ልብሴን የምታሳይልኝ ቆንጆ። ማልበላት ጻፉ እስኪ፣ ማልበላት፣ ከምር ማልበላት። ሳያልቅ እንግዲህ እዘዙ፣ ውሽ ኮመንት አድርጉ ደግሞ

ምነቱ ጥቁር አልኩኝ፣ እና ስለመጣችሁ በጣም አመሰግናለሁ። እራሳችሁን ሁኑ፣ ራሳችን እንሁን፣ ራሳችን መውደድ ራሳችን መሆን ጥሩ ነው። በዚህ አጋጣሚ ዶንት ጃጅ ባይ ከቨር ጋይስ ወጣችሁ። አሚን ሀገሬ በጣም አመሰግናለሁ ስለመጣችሁ። ጋይስ እሰከን ጉድ ጉድ ጉድ ጉድ ጉድ። ኦኬ ላይክ አድርጉ እስኪ ላይክ ላይክ ላይክ አድርጉ። ኮመንት ብታረጉ ይታየኛል፣ ግን ኮመንት ብታረጉ ይታየኛል ነ ኦኬ ስለመጣችሁ በጣም አመሰግናለሁ። ዌልካም ቴንኪ ዩ ላይክ አድርጉ። ስለመጣችሁ በዚህ ጋር ቴንኪ ዩ ሶማች፣ ላይክ ስላደርጋችሁልኝ። ሰላም ዌልካም ውድ የሀገሬ ልጆች። አሁን እንግዲህ ሲያትል ለመሄድ እየተዘጋጀው ነው። እናንተ ደግሞ ያው ሲያትል ከመጣችሁ የምትችሉ ሰዎች ያው እንግዲህ እንደነዚህ የመሰሉ የሚያማምሩ የኢትዮጵያዊ እስኪ ይሰማል ግን ድምፄ ይሰማል? ኤዱ ሃይ፣ ቆንጅዬ፣ እንዴ ነሽለኝ? ሰላም ነው። ዌልካም ዌልካም። አይሻት ብርጣሉን፣ አየሻት ብርጣሉ ብርጣሉ። ያው እንደምታያት የኔ ማር፣ እንዴ ነሽ? ብርጣሉን አየሻት ማሬ? ወይኔ ዛሬ እኮ እዛት መጥጦ፣ ብርጣሉን። እንዴ ነሽ? ስራ እንዴት ነው?

አዎ በጣም አዘንጫታለሁ። ብርጻሉዬ ከምር ቀሚስ ያምር ማሬ ለብሽው አይተሽኛ? ጥሩ ነው እሰይ። በጣም ናይስ። አይ ኤም ሃፒ ፎር ዩ ናይስ። እንዴት ነው ሪሲን ወደድሽው? ርሴን ወደድሽ ወይ? ዌልካም ሁላችሁም ስለመጣችሁ በጣም አመሰግናለሁ። እቺ ሞዴሊስት ነች፣ ብርጣሉ ትባላለች ብርጣሉ ትባላለች። የለበሰችው ቀሚስ ደግሞ አረንጓዴ፣ ቢጫ፣ ቀይ በጣም የሚያምር ሲያትል። ከሄዳችሁ ሲያትል እንገናኛለን። እዚህ ኦርደር ማረግ ከፈለጋችሁ ደውሉልኝ። ሰባት ስድስት ሶስት ሶስት ሰባት ሰባት ሁለት ሁለት ዜሮ አራት ነው። እስከርባለው በጣም የሚያምር እስከርባለው እንደምታዩት ስትለብሱት ላሳያችሁ ላሳያችሁ ጋይስ አይም ኤክሳይድድ ለእናንተ ለመሸጥ እናንተን ለማሳመር በጣም በጣም በጣም ነው የቸኮልኩት። የኢትዮጵያ ቀን እንደዚህ ታረጉና ኢትዮጵያ ሀገሬ የአፍሪካ መቀነት ትላላችሁ። አእምርም ከምርቁም ነገር ወይንም ደግሞ ላሳያችሁ እኔ ነገ ለብሼው መጣለው። ዛሬ ብርጣሉን አልብሻታለው። ወይንም ደግሞ እንደዚህ ታረጉና ጋይስ እንደዚህ ታረጉና ሰላም፣ ጤና ይስጥልኝ። እኔ ኢትዮጵያዊ ነኝ ትላላችሁ። ራሳችሁን ለማስተዋወቅ ከፈለ ትችላላችሁ። ጋይስ አይምክሳይ ለእናንተን ለማልበስ እናንተን ለማሳመቅ ቆርጬ ተነስቻለሁ። ዘንድሮ አያምርም። እግዚአብሔርም በጣም ነው ከምርቁም ነገር ከዛ ደግሞ ከፈለጋችሁ እንደዚህ ያርጋችሁ ትለብሱሳላችሁ። እንደዚህ እንደዚህ ያርጋችሁ ካለብለዛም ደግሞ ትተውትና በነጠላም መልበስ ትችላላችሁ። አረንጓዴ ቢጫ ነጠላ ለወደፊቱ አመጣለሁ፣ ግን ለዛሬው ለዛሬው እስኪ ላሳያችሁ ይህ አረንጓዴ ቢጫ ቀይ ባይኖረውም ራሱን ላሳያችሁ። ለቤተ ክርስቲያን፣ ለፈለጋችሁት ቦታ ይሄ እምነት ምናምን አያስፈ- እንትን የለውም። በምትፈልጉት ቦታ መልበስ ትችላላችሁ። የኢትዮጵያ ሀገሬ የአፍሪካ መቀነት እና እኔ የትሽኮ እናቴ ድምፄ ራሱ በቃ መረዋ ነው። ድምፄ ስዘፍን እኮ አንቆረቁረዋለሁ። ስዘፍን አንቆረቁረዋለሁ። ግን ፈርቸንም ቡዳ እንዳይበለው ድምፄን ብዬ ቡዳ እንዳይበለው ፈረው ልሽ አለው ማርዬ